ቤዛ የመጨረሻ ውሳኔዋን ለኤፍሬም አሳውቃው ሄደች። ከዚህ በኋላ ቤዛ የምትባል ሴት አታውቅም አሉ፣ ስለዚህ እንዳደውልልኝ ብላ ነው የሄደችው። ሰላም፣ ሰላም ወደ ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ በጣም በሚያሳዝን ሁኔታ ቤዛ እየቆረጠች ይመስላል። ሴት ልጅ ከቆረጠች ማን ያስቆማታል? ወደኋላዋ እንኳን ዞር ብላ ማየት አትችልም። እና የምር በእርግጥ የተፈጠረባት ነገር በጣም ከባድ ነው። አትናደድም ማለት አይቻልም። በጣም ያበሳጫል። በጣም ልብ ይሰብራል። የምታፈቅሩት ፍቅረኛችሁ ሌላ ሴት አምጥቶ እናንተን ሲያወዳድራችሁ ማየት በጣም ያማልና ኤፍሬም እንግዲህ ሲሰራቸው የነበሩ ስህተቶች እኔ እንጃ እውነት ማለት አልገባውም። እያደረገ የነበረው ነገር እኒኩ ግራ ነው የገባኝ። እያደረገ የነበረው ነገር ለእሱ ልክ መስሎ ታይቶት ነው ሁለቱን ሴት አምጥቶ ሁለታቸውንም ወድጃ አለውኝ ስለዚህ ለምርጫ በጣም ተቸግር ያለው እያለ ከሚያፈቅራት ሴት ፊት እንደዛ እያለ ሲያወራ ነበረ እና እንኳን ለቤዚ ለተመልካች ራሱ በጣም ልብ ይሰብራል። የምሬን ነው የምላችሁ። ቤዚ ማለት እንግዲህ በጣም ብዙ ነገር ያሳለፉ ኤፍሬም ራሱ ቤዛን ለማግኘት ያልከፈለው ዋጋ የለም። እውነት በጣም በእሱ ሕይወት ውስጥ ራሱ ሌላ ሴት መታ ነበረ አይደል? ለምሳሌ ኤደን መታ ነበረ። ኤደንን መቀበል አልቻለም። ለምን ያልተቀበላት? ቤዛን ስለሚያፈቅራት ለቤዛ ስሜት ስለነበረው ነው። ስለዚህ ከዛ በኋላ ቤዛ መጥታ እንደገና ሰላም ሆኖ፣ ነገር ግን በመካከል ደግሞ እድላዊት ምትባል አንዳንዴ፣ ማለት ነው የምሬን ነምላችሁ፣ የሆኑ ሰዎች መልአክ መስሎ የመጡና በህይወታችሁ ከዛ በኋላ እናንተ ያላችሁበትን ህይወት ብትንትን አድርገው ትሄዳሉ ማለት ነው። እድላዊት አሁን ወይ ፍቅሯን አላገኘችም ወይም ደግሞ ከቤዛ ጋር እንዲሆን አልፈቀደችለትም። ህይወቱን አበላሽታው ነው የሄደችው። እንግዲህ ድላዊት መታ አፈቅራለው ስትለው፣ ኤፍሬም ሆዬ ሸርተት አለ ባንዴ። የዛን ቀን ሲያደርጋቸው የነበሩ ሁኔታዎቹ በጣም ነበር የሚደብሩት። ለቤዛ በጣም ያሳዝን ነበረ። የሚናገራቸው ነገሮች አክቶች፣ ሁሉ በጣም ደስ የማይሉ ነበሩና እንደው የመጀመሪያውን ቪዲዮ ተናዳምን ብላም ችግር የለም ብላ አልፋው እንደገና እያገኘችው ነበር። በጣም ልቧን የሰበረው ሁለቱን ሴት አቆመው እኔ ለምርጫ ተቸግር ያለው ሁለቱንም ወዳለው ብሎ ሲል ያኔ ልቧ ተሰበረ። የመጨረሻ ነው ተስፋ የቆረጠችውና ያው የሰው ልጁ ነው የማያጠፋ የለም። ከስተታችን ደግሞ ልንማር ይገባል። ኤፍሬም ከተሳሳተው ከዚህ ካጠፋው ጥፋት ላይ ለወደፊት ለሚመጣው ህይወቱ በደንብ ትምህርት ይወስድበታል ብዬ አስባለሁኝ። ተደርጎ የማይታወቅ ነገር ይሄ እኮ ፊልም አይደለም፣ ትክክለኛ ህይወት ነው። ህይወቱ እስከሆነ ድረስ እንደዚህ ማድረግ አልነበረበትም። ትወና ላይ ያለ እስከሚመስለኝ ድረስ ነው እኔ የተሰማኝ። የመሬን ነው ማለት ሁለቱንም ወዳቸዋለሁ በቃ ሀሳብ የተበታትኖብኛል ሲል ማለት ነው ፍቅር እኮ ስሜት ነው አደለ በቃ በመጀመሪያ ቀን እራሱ የመጣች ጊዜ እኔ በቃ በህይወቴ ሰው አለ የማወዳት የማፈቅራት ሴት አለ ተብሎ መነገር ተገቢ አይደለም። ያን ነገር አላደረገ ምንም ነገር ሲል አልሰማውትም ያኔ። እና ይባስ ብሎ ደግሞ ሁለቱንም እወዳለሁ ሲል እንግዲህ ቤዚን ሰብሯታል። ቤዚ ያደረገችው ነገር አሁን ላይ ልክ ነው በእርግጥ ይቅርታ ማድረግ ይቅርታ መቀበል ትልቅነት ነው። ስለዚህ ይቅርታውን ብትቀበለው ምንም ማለት አይደለም። ነገር ግን እሷም ራሷን እየፈተነች ሁላም ይመስለኛል፣ ማለት ለእኔ ያለው ቦታ ምን ያክል ነው የሚለውን ለማየትም ይመስለኛል አንዳንዴ ሳስበው እና አሁን ቤዛ የሆነ በጣም ላለማመን ሁላን የተቸገረችው እንዴት ትመን? ከዚህ በኋላስ ለምትመጣው ሴትስ እንደዚህ ምርጫ ውስጥ ቢከተኝስ የሚለው ልባ ውስጥ ስላለ ስጋት ላይ ነች። አሁን ላይ እሱን ይቅርታውን ለመቀበል ከእሱ ጋር ለመቀጠል ትንሽ ይከብዳታል እና የኤፍሬም ስህተት ቀላል የሚባል ስህተት አይደለም። እውነት ለሴት ልጅ በጣም ነው የሚያወዛግበው እና ያው ሚዲያ ላይ ስትመጡ በጣም ብዙ አድናቂ አለ፣ በጣም ብዙ የሚያፈቅራችሁ ኤቨን ራሱ ፍቅረኛ እንዳላችሁ እያወቁ እናፈቅራለን ብለው የሚመጡ ሰዎች አሉ። ስለዚህ አሁን ከቤዚ ላይ ጥርጣሬ የጣለባት ምንድን ነው? ሌላኛዋስ ብትመጣ መጣ ነገ ምን ዋስትና አለኝ እንደዚህ ባይቀየር የሚለው ከአእምሮዋ የተቀረጸ ይመስለኛልና ለዛ ነው አብራ መቀጠል ያልፈለገችው ግን ደግሞ በቃ የሰው ልጅ አንዳንዴ ያው አንዳንድ ቻንስ ቢሰጠው ጥሩ ነው ብዬ አስባለሁኝ። አንድ እድል ሰጥተው ታርቀው አብረው ቢሆኑ ደስ ይለኛል። ምክንያቱም በጣም ከመጀመሪያ ግንኙነታቸው በጣም የሚገርም ነው፣ ማለት አጋጣሚ ነው የተገናኙት ከዚያም በኋላም ደግሞ ከጠፋች በኋላም በኤፍሬም ውስጥ ሌላ ሰው መጥቶ ነበር። ኤደን መታ ነበር። ኤደንን አልተቀበላትም። ለምን? ለቤዛ ፍቅር ስላለው። ቤዛን ያፈቅራት ነበር ኤፍሬም። እና ግን እድላዊ ስትመጣ ያን ሁሉ ረስቶት ትንሽ ተወዛግቦ ነበር ኤፍሬም ማለት ነው። እንግዲህ ኤፍሬም የምትወዳት ከሆነ አሁንም ተስፋ ሳትቆርጥ ለምናት፣ የምር ለምናት። ቤዛ ማለት በጣም ምርጥ እንቁ የሆነች ሴት ልትገኝም አትችል በዚህ ሰዓት ላይ እግዚአብሔርን። በዚህ ሰዓት ላይ እንደ ቤዛ አይነት ሴት ማግኘት ማለት መታደል ነው። እንዲህ ቁጥብ ጥንቅቅ የሆነች ሴት መናገር እንኳን ብዙ አትችልም፣ ብዙ ማውራት አትችልም። እንደምታየዋት ነው እንግዲህ። ተናዳም ራሱ ብዙ እንዲህ ጭርጭርጭር የምትልጅ አይደለችም እና እንደዚህ ባይሆን ግንኙነታችሁ ደስ ይለኝ ነበር፣ አብራችሁ ብትዘልቁ። አሁንም እኞቴ ነው ቤዛ። እንግዲህ ልባን አሸንፋ ይቅርታ ካደረገችን ለኤፍሬም ደስ ይለኛል፣ ግን ከጥፋት ልትማር ይገባል። ይሄ ተደርጎም ተሰንቶም የማይታወቅ ነው። እንደዚህ አይነት ምናልባት እንዳልኳቸው ፊልም ላይ ነው እኛ የምናየው ምርጫ ላይ የሚገቡት ፊልም ላይ እንጂ በትክክለኛ ሕይወታቸው ላይ አይደለም።